በላይ ታይቶ በማይታወቅ ደረጃ የወረደ ሆኗል። በአሜሪካ ታሪክ ባልተለመደ ሁኔታ የአንድ ፕሬዝዳንት የመቶ ቀናት አፈጻጸም ከህዝብ ይሁንታ በጎደለበት በዚህ ጊዜ ከወደ አሜሪካ የዩክሬንንና የአውሮፓውያንን ጉሮሮ በድንጋጤ የሚያደርቅ ዛቻት ሰምቷል። አሜሪካ በዩክሬንና በሩሲያ መካከል የቀጠለውን ጦርነት ለማስቆም የምታደርገውን ጥረት ልታቆም እንደምትችል ፍንጭ ሰጥታለች። የውጭ ጉዳይ ቢሮ ኃላፊዋ ማርኮ ሮቢዮ ደግሞ የዚህ ዛቻ አንደበት ናቸው። ይህ እጅግ ወሳኝ ሳምንት ነው የሚሆነው እኛ በዚህ ጦርነት ውስጥ አደራዳሪ ሆነን መቀጠል አለብን፣ አሊያም ትኩረታችንን ወደሌላ ነገር ማዞር አለብን የሚለውን የምንወስንበት ሳምንት ላይ እንገኛለን። እርግጥ በጦርነት ሰላም ሰፍኖ ተሳክቶልን መመልከት እንሻለን። በጎ ሐሳቢ መሆን እንደምንፈልገው እውነታውን ደግሞ መካድ የለብንም። ተቃርበናል፣ ግን በምንፈልገው ልክ መሻሻል አላየንም። ወደ ስልጣን መንበራቸው በድጋሚ ከተመለሱባት ሰዓት ጀምሮ በምስራቅ አውሮፓ ሰላምን ለማስፈን ሲጥሩ የነበሩት ፕሬዝደንት ቁጣቸውን ገልጸዋል። በፖፕ ፍራንሲስ የሽኝት መርሃ ግብር ላይ ከፕሬዝደንት ዜሌንስኪ ጋር ፊት ለፊት የመከሩት ፕሬዝደንት ትራምፕ በወረሃ የካቲት ገንዘብና ስልጣናን አንደበታቸው ተከፍቶ ሞራል ሁለት እርምጃ ወደ ኋላ ከተጓዘበት የኦቫል ክርክር በተሻለ የበሰለ ውይይት ከዜሌንስኪ ጋር ማድረጋቸውን ገልጸዋል። ዜሌንስኪ በአውሮፓውያኑ 2014 የሩሲያ አካል የሆነችውንና የኬቭ የመደራደሪያ ቅድመ ሁኔታ ሆና የሰነበተችው ክሬሚያን ከሰላም ምክር ሐሳቡ ቅድመ ሁኔታዎች ውስጥ ለመሰረዝ ስለ መስማማቱ ትራምፕ መናገራቸውን ነው ሮይተርስ ያስነበበው። ክሬሚያ ወደ ሩሲያ ከተቀላቀለች ረጅም ጊዜ ሆኗል። ክሬሚያን ለሩሲያ የሰጠው ፕሬዚዳንት ኦባማ ነው። ስለ ክሬሚያ ኦባማና ባይደንን ጠይቅ። በእኔ በኩል ግን ዜሌንስኪ ይህንን ጉዳይ ጉዳዩ ላያደርግ ተስማምቷል። ይህ በእንዲህ እንዳለ የአንድ መቶ ቀናት አፈጻጸማቸው ሲገመገም ዝቅተኛ ውጤት የተመዘገበባቸው የውጭ ግንኙነት ፖሊሲያቸው ከባለፈው ወር ጋር ሲነጻጽር እንኳን በሶስት በመቶ አሽቁልቁሎ ለታየባቸው ትራምፕና ለአይን ማራኪ የነበሩ ከተማዎቿ ወደ ፍርስራሽ ነት ለተቀየሩባት ለዛች የዳቦ ቅርጫት የብረት ንብርት ለነበረች ዛሬ ላይ ከታችና ከላይ እሳት ለሚዘንብባት ዩክሬን ቀጣዮቹ ቀናት እጅግ በጣም ወሳኝ ሊሆኑ እንደሚችሉ ተነግሯል። ለፕሬዝደንት ትራምፕ ከእጃቸው በፍጥነት እየወጣ የሚገኘውን የሕዝብ አመኔታ መልሶ ለመቆጣጠርና፣ ወደ ነበረበት ለመመለስ፣ ለዩክሬን ደግሞ ሰማያዋን በጀት ባህሯን በጦር መርከብ የሚያምሱትን የሩሲያ ሰራዊቶች እንቅስቃሴ እንዲሁም ጥቃት በስምምነት ለመቋጨት ወሳኝ እርምጃዎች የሚከናወኑባቸው ሊሆኑ እንደሚችሉ ነው ዘጋርዲያን በዘገባው ያመላከተው። የአሜሪካ የውጭ ጉዳይ ቢሮ ኃላፊ ማርኮ ሮቢዮ መሻሻሎች ካልታዩበት ከድርድሩ አሜሪካ ራሷን ታገላለች ማለታቸውም በዚች ወሳኝ በተባለች ሳምንት በምስራቅ አውሮፓው ጦርነት የአፈሙዝ አፍ ሊዘጋ የሚችል ስምምነት ለማዋለድ ስለመሆኑ ተንታኞች ያነሳሉ። እንደ አስተያየት ሰጪዎቹ ከሆነ አሜሪካ ከድርድሩ እወጣለው ማለቷ በሁለቱም ተደራዳሪ ወገኖች ላይ ተጽዕኖውን ለማሳደር ነው። የፖለቲካና የብሔራዊ ደህንነት ጠበብቱ ዴቪድ ሳገር ደግሞ በዚህ ሀሳብ ከሚስማሙት ይጠቀሳሉ። በሁለቱም ተፋላሚ ኃይላት ላይ ተጽዕኖ ማሳደርን ይሻሉ፣ ግን በሩሲያ ላይ የሚኖረው ተጽዕኖ ከዩክሬን ጋር ይነጻጸራል ብዬ አላስብም። ምክንያቱም የሚቀርቡ የሰላም ምክረ ሀሳቦች ሩሲያን ሚዛን የሚያስከፉ አይደሉም። ለዩክሬን ግን ግዛቶቿን እንድትለቅ ይጠይቃሉ። ስለዚህ ዓላማው ተጽዕኖ ማሳደር ነው፣ ግን ተጽዕኖ ዩክሬን ላይ ይበረታል። በአጠቃላይ በእኔ ምልከታ ፕሬዚዳንት ትራምፕ ስለ ስምምነቱ እንጂ ስለ መደራደሪያ ነጥቦቹ ግድ አይሰጣቸውም። አሁን ስጋቱ የዩክሬን ሩሲያ ግጭት መቀጠል ብቻ አይደለም። ዛሬ ላይ የምድራችን ሰቀቀን ከድርድሩ መሳካት አልያም አለመሳካት ተሻግሯል። የአሜሪካን የሰላም ምክራ ሀሳብ እየተቃወሙ የሚገኙ አውሮፓውያን አሜሪካ ከድርድሩ ራሷን ካገለለች ስለ ሩሲያ ቀጣይ እርምጃ የሚያውቁት ነገር የለም። ሩሲያም ብትሆን አሜሪካ ከዚህ ድርድር ራሷን ካገለለች በኋላ የውጭ ፖሊሲዋን ወደ የት እንደምትገለብጥ ግልጽ አልሆነላትም። ይህ ዓመታትን የተሻገረው የሁለቱ ጎረቤት ሀገራት ፍትጊያ የሰላው ጫፍ ላይም መድረሱ እየተነገረ ነው። በስለቱ ጫፍ ላይም የሚረማመዱ ሀገራት በርክተዋል። የአውሮፓ ሕብረት አባል ሀገራትና ዩክሬን በአንድ በኩል፣ ሩሲያ በሌላ በኩል፣ አሜሪካ ደግሞ ከመሃል የቆመች መስሏል።